ሉሊት ላፕቶፕ ላይ ፋይሏን አዘጋጅታ ቁጭ አድርጋ ነበር። ማለትም አዲስ ልትጀምር ያሰበችውን ስራ የምትወዳደርበትን ፋይል ላይ አስቀምጣለች ላፕቶፕ ላይ እያ ላፕቶፕ የዴብ ላፕቶፕ ነበር ለራሷ ከራሷ ፋይል ላይ ቁጭ አድርጋው ነበር፣ ግን ደግሞ ሮዛ የሉሊትን ለውጥ ስለማትፈልግ ሳታቅ ተደብቃ ገብታ ደልታባታለች። ፎርማትም አድርጋባታለች እናም ዴብ እየፈለገ ያለ ላፕቶፑን ከፍቶ ሲፈልግ ያጣዋል እናም ሎሊትን ይጠራትና ሎሊ የት ነው ያለው የት አለ እዚህኛው ፋይል ላይ የለም እኮ ይላታል አረ አለ ወንድም አለም አለ እዚሁ ላይ ነው ያለው እኔ ያደረግኩት እዚህኛው ላይ ነው ትለዋለች ግዴለሽ ምስኪ ተረጋጊና ኤው ሲላት እሷም በተረጋጋ መንፈስ ቁጭ ብላ ስትፈልገው ፋይሉ የለም። ወንድሜ የፋይሉ እኮ የለም፣ ተደልቷል፣ ጠፍቷል። ማን ሊያጠፋው ይችላል? ስትል ለዴብ ትነግረዋለች። ዴብም ተረጋጊና ፈልጊ፣ ምናልባት ሌላ ቦታ ላይ አድርገሽ ይሆናል ሲላት፣ በፍጹም ወንድሜ እዚህ ላይ ነው ያደረግኩት ስትል፣ ሮዛ እየተሰረቀች እያየቻቸው፣ እሷ በድብቅ ፊቷን አዙራ እየሳቀች ነበረ። ግን ደግሞ ባንቴሮ እያያት ስለነበረ ፊትለፊት መሳቅ አልቻለችም። ምክንያቱም ፊት ለፊት ከሳቀች እሷ መሆኗ ስለሚታወቅ፣ ዴቭ ሴስኪ ተረጋጊ እናፈልጊ ምናልባት ሌላ ቦታ ላይ ሊሆን ይችላል ይላታል። በፍጹም ወንድሜ እዚኛው ላይ ነው ያለው፣ እዚህ ላይ ነው ያደረግኩትኝ፣ በፍጹም አልረሳም አልተሳሳትኩምም እዚሁ ላይ ነው ያለው ስትለው፣ ታዲያ ማን ሊያጠፋው ይችላል ማን አነሳው ሲላት፣ አላቅም ግን የሆነ ሰው ደልቶታል ማለት ነው እንጂ እዚህ ላይ ነው ያደረግኩት። ቆይ አንቺ ግን እንደዚህ አይነት ልብስ ለምድን የለበሹ ገበያ ምትሄጅ መሰለሽ እንዴ ትላታለች እኛ የሆነ ፋይል እየፈለግን ነው አንቺ ስለ ልብስ ታወሪ ያለሽ፣ እንዴ ሲል ዴብ የሚመልስላታል። ግራ ተጋብታ ሉላም በጣም ትደነግጣለች። ዴቭም በጣም ደንግጦ እያለ ፤ ለማንኛውም ቆይ፣ ተረጋጊ፣ ችግር የለውም፣ ተረጋግተን እንፈልገዋለን ይላታል። ሉሊት በተናዳ ስለነበር ተነስታ ወደ መኝታ ቤቷ ትሄዳለች። መኝታ ቤት ሄዳ ቁጭ ብላ፣ ቆይ ግን ይህንን ፋይል ማን የደለተው ማነስ ሊያጥፈው ይችላል? እውነት ሮዛ ገብታ አደለታብኝ ይሆን እንዴ? ስትል ብቻ ማውራት ትጀምራለች። ዴቭ ግን በፍጹም እሷንም ሊጠረጥራት አልቻለም። አሁን ላይ ስለ ሮዛ አይኑ በታወረ መንፈስ ነው የሚያስበው። ምክንያቱም ሮዛ እንዳረገች ቢባል አያምንም። እርጉዝ ነች ልጅህ እኔ ጋር አለ ያለችው ስለነበር እሷን በፍጹም ሊጠረጥራት አይችልም። ግን ደግሞ ስትጮህ አትጩሂ፣ ተረጋጊ፣ ቀስ ብለሽ አውሪ ከማለት ውጭ ሌላ ነገር አይጠይቃትም ሮዛን። ሉሊት ግራ ገብቷታል። ባንቴሮ ግን 100% ቢያቅም እንኳን እንደዚህ ነው ብሎ መናገር አልፈለግም። ዴብም ተነስቶ ከዛ ጋር ወደ ውስጥ ይገባል። እናም ና ባንቴሮ ነበሩ ሳላ እና ቆያንቺ ግን እየተረገምሽ የልጅቷን ፋይል አትፈተሽባት ነው አደል ሲላት፣ በማያገባ ዝም ብለን እንደርጎ ዝም ጥልቅ ባትል መልካም ነው ትለዋለች። እኮ እንዴት እንደዚህ ታደረጊያለሽ? ልጅቷ ምን አለበት ብትሰራና ብትለወጥ፣ ቆያንቺ ግን ምንድን ነው ሀሳብሽ ይላታል። አንቺ ግን በጣም መጥፎ ሴት ነሽ። እንዴት እንደዚህ ታደርጊያለሽ? ቆይ ግን እኔ የምለው አንቺ ሴት አደለሽ እንዴ? እንዴት ሴት ሴቱነሽ እንደዚህ ታደርጊያለሽ ሲላት፣ ዝም በል አንተ፣ በማያገባ ጥልቅ አትበል። ዝም ብለህ እዚህ ተጎልተህ ዝም ብለህ ሁሉንም ነገር እኔ ያውቃለሁ እንደዚህ አድርጊ እንደዚህ አታድርጊ አትበለኝ፣ አያገባህም። ከፈለግ ያውጥቼ ነው አንተን ቢሆን የምወረውርህ። እኔ እዚህ ቁጭ ብዬ እሷ ኮ ጥላኝ ውጭ ልትሄድ ተወዳድረሷ ሷ ልታሸነፍ እሷ ማን ስለሆነች ነው? እሷ የዛ ሽማግሌ ሚስትናት ትለዋለች። በዚች ልጅ ላይ ምንም ነገር የማድረግ መብት የለሽም። አንድ ነገር ልንገርሽ ዴብ ከሰማ ይገልሻል ከዚህ በኋላ ዴብ በቁጥጥሬ ስር እንደሆነ አታቅም እኔ እኮ የዴብ ልጅ ነው በሆዴ ያስኩት ስትለው በፍጹም በዚሄንን እያወራሽ እሱን በቁጥጥር ቁጥጥር ስር ለማድረግ አትሞከሬ እንዳታስቢው ሲጀመር አሁን ላይ ህዋን አለች ህዋን በቁጥጥሬ ስር እንዳታውልሽ ተጠንቀቂ ብትጠነቀቂ ይሻሻል ከዚህ በኋላ እንደዚህ አይነት ነገር ማድረግ አስፈላጊ ነው ብዬ አላስብም። እሮዛ የነበርሽበትን ዞር ብለሽ ወደ ኋላ አስቢ ሲላት ወደ ኋላ ሳይሆን ወደፊት፣ እንጂ ወደ ኋላ የሚባል ነገር የለም። ያለፈውን አልፌዋለሁ። ከዚህ በኋላ ወደፊት ነው መሄድ መግፋት የምፈልገው ትለዋለች እኮ። እንዴት ብለሽ ነው ወደፊት የምትገፊው? ሰዎችን በተንኮል ወደ ታች እያወረድሽ አንቺ ከፍላለሁ ብለሽ ከሆነ ተሳስተሻል። ይህንን ነገር ዴብ የሰማለት ይቅር እንደማይለሽ ግን ታውቂያለሽ ሲላት፣ በፍጹም ዴብ እንዴትም ሊያውቅ አይችልም ደግሞ እኔ አውቃለሁ ዴብን እንዴት ማስመለስ እንደምችል እንዴት በራሴ ቁጥጥር ስር ማድረግ እንደምችል አውቃለሁ። ማንም ሰው ሊመክረኝና ሊነግረኝ አይገባም፣ ስለ ዴብ አይመለከትም። ከዚህ በኋላ ዴብ የኔና የኔ ነው። እኔ የምለውን እንጂ ሌላ የሚለውን እንደማይሰማ ልንገር፣ ምክንያቱም አይተሃል፣ ትናንትና እንኳን እንዴት ሲሆን እንደነበረ አይተኸዋል አለ ዴብ እቺ ሂዋን የምትባለዋን ደግሞ የራሷን ሚስጥር ዘረግፍላትና ከዚህ ቤት እንድትሄድ አደርጋታለሁ ትለዋለች ግን ደግሞ ህዋን አሁን ላይ ለዴብ ሆቴል ተከራይታ መኖር እንደምትፈልግና ከዚህ በኋላ የሱን ህይወት እንደማትበጠብጥ ለዴብ ነግረዋለች። ዴብም ደግሞ በፍጹም አይሆንም፣ ከዚህ በኋላ ቤት ተከራይተሽማ ሆቴል ተከራይ ተሽ መኖር የለብሽም፣ ወደዛ ወደ ሀገርሽ እስከምትመለሽ ድረስ እዚሁ እኛው ጋር መሆን አለብሽ እያላት ነው ግን ደግሞ የምታየው ነገር ውስጧን ስላላስቻላት በፍጹም አይሆንም ሆቴል እከራ ያለው እያንተንም ህይወት መበጥበጥ የለብኝም፣ ባየሁ ቁጥርም ፍቅር እያገረሸብኝ ነው ስትለው፣ በፍጹም እንደዛ መሆን የለበትም። እርግጥ እኔም ሳይሽ ገና በቃ የድሮ ፍቅራችን ይመለሳል፣ ግን ደግሞ አሁን ላይ የራሴ ህይወት ጀምሬ ያለው ታውቂያለሽ፣ ህዋን እባክሽን ይቅርታ አድርጊልኝ ሲላት፣ በፍጹም የኔ ጌታ አንተ ይቅርታ መጠየቅ የለብህም፣ ግን ደግሞ እስከዛሬ አሳለፍኳቸውን ጊዜና ሰዓታት ሳስበው አንተን በውስጤ ያስቤ እየዘላለም እየተደራጋሬ የልጆቼ አባት አብረን እየምናረጃ መስሎ ነበር እየማስበው፣ ግን ሀሳቤ ሁሉ ከንቱ ነበር ስትለው በፍጹም እንደዛ ማሰብ የለብሽም፣ አይዞሽ ያው አሁን ደግሞ ታቂያለሽ ሮዛ ነፍሰ ጡርነች የኔ ልጅ በሆዷ ይዛለች ብቻዬን አይደለሁም ሲላት፣ እሷም ፊቷን ታዞራለች። ቆይ ግን ለምንድን ነው ፊትሽ ነው የምታዞሪው ሄዋን? ሲላት በፍጹም አይ፣ ምንም አልሆንኩም እንዲሁ ዝም ብዬ ነው። ግን በቃ አሁን መግባት ትችላለሁ ወደ ውስጥ ትለዋለ እሱ እሱም ወደ ውስጥ ሲገባ በአጋጣሚ ሉሊትን ነበር ያገኛት። ሉሊትህ እንዴት ነሽ? ምን ነው በሰላም ነው ሲላት፣ አይ ሰላም ነኝ።